አንዳንድ ሰዎች ወይም ደግሞ የአህባሽን አመለካከት የያዙ ሰዎች ቁርአን የጅብሪል ቃል ነው ብለው እያሉ ነውና በዚ አጋጣሚ ኡስታዝ መልስ ይስጠን በዚ ጉዳይ ነው ያሉት። ሳይወረድ መልስ ቁርአን የጅብሪል ቃል ነው ሲሏችሁ፣ ምንም ችግር የለውም። ማስረጃ ብቻ በሏቸው። ምን እንደሚሉት ታውቃላችሁ። ይኸው ማስረጃችንማ አላህ ራሱ በሱረቱ ተክዊር ቁጥር 19 ላይ ኢነሁ ለቀውሉ ረሱሊን ከሪም ብለዋል። ማነው ያለው? አላህ። ለምን ጅብሪል ብሎ አላትሉም? ቁርአን የጅብሪል ነው አላላችሁም ከዚህ በፊት እንዲህ ሲናገሩ ስለሰማው ነው። ቁርአን የጅብሪል ነው ማስረጃስ አላህ በሱረቱ ተክዊር ላይ እንዲህ ብሏል። አላህ አይደለም ይሄንን ያለው ጅብሪል ነው በል። ምክንያቱም ቁርአን የማን ነው ብለሃል? የጅብሪል ነው ብሏል። የጅብሪል ነው ካለ ስለዚህ ማስረጃ ሲባል ወቃለ ጅብሪል ለምን አይልም? ራሳቸው የጅብሪል ነው የሚሉ ሰዎች ቃለ አላሁ ብለው ሲናገሩ ታያላችሁ። ከራሳቸው ጋር እንዴት እንደሚጋጩ ይው፣ ይሄ መግቢያው ልንገራችሁ ብዬ ነው። አንድ ጊዜ ደግሞ እንደዚሁ በፓልቶክ አረብኛ ግሩፕ ላይ ነው። ግብጻዊ ነው ሙስሊሙ ወንድማችን የገጠመውን ሲነግረን ነው። ክርስቲያኖቹ ግሩፕ ገባሁ አለ። ክርስቲያን አረቡ ምን አለው? ቁርአን የጅብሪል ቃል ነው አለው በቁርአናችሁ ላይ ተቀምጧል ሲለው እኔ ችግር የለብኝም አለው፣ አልከራከርም። ቁርአን የጅብሪል ይሁን አለው። ግን አለው ዛሬ ልዋ አየህ፣ የመጣሁበትን ነገር ባላሰብከው አቅጣጫ አሳክቻለሁ አለው። ምንድነው ያሳካኸው ሲለው

ነው ወይ መካድ ነው አሉ። ከግሩፕ አባረረኝ አለ። ባላሰበው መንገድ ሲይዘው። አሁን ይሄ እንዳለ ሆነ። ወደ ነጥቡ ስመጣ ቁርአን የጅብሪል ቃል ነው የሚሉ ሰዎች ምንድነው ማስረጃቸው ሲባሉ ኢነሁ ለቀውሉ ረሱሊን ከሪም ይህ ቁርአን የክቡር መልእክተኛ ንግግር ነው የክቡር መልክተኛ ቃል ነው ብለዋል ይላሉ። ሁለት ቦታ ተጠቅሷል። ሱረቱል ሐቃ እና ሱረቱ ተክዊር። ሱረቱ ተክዊር ላይ ያለው ጅብሪልን ነው የሚገልጸው፣ ሱረቱል ሐቃ ላይ ያለው ረሱላችንን ነው የሚገልጸው። ነገር ግን ቃሉን ላየው ሰው ግን እንደውም የአላህ ቃል ለመሆኑ ትልቅ ማስረጃ ነው። እንዴት ከተባለ ረሱል ወደሚለው ላይ ኑ። ኢነሁ ይህ ቁርአን አለ ለቀውሉ ረሱሊን የመልእክተኛ ቃል ነው ያለው የጅብሪል አላለም፣ ወይም ደግሞ የነቢይ ቃል ነው አላለም፣ የሙሐመድ ሰለላሁ ዐለይሂ ወሰለም ቃል ነው አላለም። ለቀውሉ ረሱሊን የመልእክተኛ አለ። ምንድነው ታዲያ ያገኛችሁት አዲስ ነገር ሲባል ረሱል የሚለው ላይ እንመጣለን። ረሱል ወይም መልእክተኛ የሚለው ቃል በውስጡ ሁለት ነገርን አቅፏል። አንድ ሙርሲል ላኪን አቅፏል። መልእክተኛ ያለ ላኪ ይመጣል እንዴ? መልእክተኛ ነኝ ማለት የላከው አካል አለ ማለት ነው። ሁለተኛውስ ሙርሰሉን ቢሂ የተላከው መልእክት አለ። በመልእክተኝነት ውስጥ መልእክት አለ። አንድ መልእክተኛ መልእክተኛ የሚሰኘው ምን ይዞ ሲመጣ ነው? ስለዚህ ለቀውሉ ረሱሊን የመልእክተኛ ቃል ሲል ረሱል ተብሎ የተጠቀሰው ጅብሪል ከሆነ ማን ነው የላከው? የመጀመሪያው ጥያቄ አ ምንድን ነው የላከው? ቁርአን ይላሉ። ታዲያ መልእክቱ ቁርአን ከሆነ መልእክት ለላኪ ነው ወይስ ለተላኪ ነው የሚያገለግለው? መልእክት ማን ነው ባለቤትነቱ? ላኪው ደግሞ ማን ነው? ስለዚህ እንደዛ ማለቱ ራሱ የአላህ መሆኑን ያሳየናል ራሱ ለቀውሉ ረሱሊን የመልክተኛ ቃል መባሉ ይሄ መልክተኛ ሂደህ አድርስ ተብሎ የተሰጠው ማለት እንጂ ከልብ ወለዱ ያፈለቀው የራሱ ማለት አይደለም ከየት አመጣችሁት ሂደህ አድርስ የተባለው የሚለውን ቃል ካልሆነ ረሱል የሚለው ቃል ውስጥ በሏቸው መልክተኛ ማለት ምን ማለት ነው ሲባል እንዲያደርስ የተላከ ምን እንዲያደርስ ከላኪው በኩል የተሰጠውን መልእክት ላኪው ማን ነው አላህ የተሰጠው መልእክት ምንድን ነው ስለዚህ መልእክቱ የማን ነው የአላህ ነው ሂድ አድርስ ተባለ ይሄ ነው ማስረጃው አንድ ሁለተኛ የራሱ የጅብሪል ከነበረ ቃሉ ማለት ነው ለምን ጅብሪል ረሱል ተባለ ሰው የራሱን ንብረት ተልኬያለሁ ብሎ ይመጣል እንዴ ማን ላከህ ሲባል ራሴ ለምን ረሱል ተባለ? ታዳ ይሄ በራሱ ሌላ ማስረጃ ነው። ሶስተኛ፣ አየቱ ይቀጥላል። ዚ ቁወቲ ዒንደ ዚል ዐርሽ መኪን ሙጣዕን ሰመ ላይኛው አድማስ ያሉ መላኢካዎች ቃሉን የሚሰሙት የሚታዘዙለት ነው አለና አሚን አለ። እዚህ ጋ ማስረጃ አለ። ምን ማለት ነው አሚን? በምንድን ነው የሚታመነው? ታማኝ የሚባለው ምንድን ነው? የተላከውን አደራ በአግባቡ የሚያደርስ ነው። አይደል የራሱን አምጥቶ ሁኔታ አማኝ ነኝ ይላል። ስለዚህ ጅብሪል በምንድን ነው ታማኝ የተባለው? አላ ወህይ ኢላሂ አዘ ወጀል የአላህን ወህይ ሄዶ በማድረሱ ነው። ስለዚህ ለቀውሉ ረሱሊን ማለቱ ሄዶ እንዲያደርስ የተሰጠው ለማለት እንጂ ከልብ ወለዱ ያፈለቀው ማለት አይደለም። አራተኛ ደግሞ ኮንቴክስት የሚባል ነገር አለ። ምንድን ነው አጠቃላይ ሐሳቡን ግምት ውስጥ እንከታለን። የጅብሪል ሚና በቁርአን ውስጥ ምንድን ነው ሲባል

መልእክተኝነት ነው። አሁን እናንተ እውነት እንዳላችሁት የአህባሽ ሃይማኖት ተከታዮች ቁርአን የጅብሪል ቃል ነው ብለው ካመኑ ማለት ነው፣ ብዙ ጥያቄ መጠየቅ ይቻላል። ከዛ ውስጥ አንደኛው ምንድን ነው? ስታስተምሩ አላህ እንዲህ አለ ማለትን አቁሙ። ቃሉ የጅብሪል ከሆነ ወቃለ ጅብሪል፣ በቃ ጅብሪል እንደዚህ አለ ብላችሁ ለምን አትናገሩ? ይሄ ነው የሚያወጠው። ተግባባን

እንዴት ነው የሚሆነው? በምን ሎጂክ ይሆናል? ሲጨንቃቸው ምናልባት ምን ይሏቸው ይሆናል፣ ዕባረቱን አን ከላም ላሂ አዘ ወጀል፣ አይ ጅብሪል ከልብ ወለዶ አፈለቀው ማለታችን ሳይሆን አላህ ሊል የፈለገውን ነገር ለጅብሪል አሳወቀው ሳይናገር እንዲሁ፣ ጅብሪል ደግሞ የተገለጸለትን ነገር በራሱ ቋንቋ ቀየረው። ከየት አመጡት? ደሊል እኮ የለም። ግን አስሉ ሹባሃታቸው ምን እንደሆነ ታውቃላችሁ? ቁርአን በአረብኛ ቋንቋ መውረዱ ነው የጨነቃቸው፣ እዚህ ጋር ነው። አረብኛ የሰው ቋንቋ ነው። ቁርአን የአላህ ቃል ነው ካለን አላህ በአረብኛ ተናገረ ልንል ነው። ከአረቦች ንግግር ጋር እንዳይመሳሰልብን ለይሰ ከሚስልህ ሸይ ከሚለው ጋር ስለሚጋጭብን ተናጋሪውን ጅብሪል እናደርገው መልእክቱን የአላህ እናደርገው ይላሉ። ተመልከቱ እንዴት እንደሆነ ተመልሰው፣ ደግሞ መቼ እንደሚጋጩ ታውቃላችሁ? ታዲያ ሀዲስና ቁርአን ምንድን ነው ልዩነቱ? ምክንያቱም ሀዲስም እኮ ማዕናው ከአላህ ዘንድ ነው እሳቸው ከልብ ወለድ አላፈለቁትም። ቃሉ ግን የእሳቸው ስለሆነኛ ሐዲስን የአላህ ቃል ነው አንልም። ስንናገርም ቃለ ረሱሉ ላሂ ሰለላሁ ዐለይሂ ወሰለም እንላለን። ንግግሩ የእሳቸው ነው፣ መልእክቱ ግን ከአላህ ነው የመጣው። እንደዛው ቁርአንንም ማዕናው የአላህ ነው፣ ነገር ግን ንግግሩ በጅብሪል በኩል ነው የተገለጸው ከተባለ ሐዲስና ቁርአን ምንድን ነው ልዩነታቸው? ለምንድን ነው ያለ ውዱእ መንከት አይቻል የምትሉ? ታዲያ በሏቸው። ሻፊዕይ ናቸው እና እንግዲህ በመዛብ ሻፊ መዛብ ተከታይ ነን ይላሉ። ለምንድን ነው ሀዲስ ይቻላል